ሰላም በዚህ ቪዲዮ ኔቨር ኖት ላቭ ዩ የተባለውን አሪፍ ፊልም አቀርብላችኋለሁ። ፊልሙን እንደምትወዱ ስለማልጠራጠር ላይክ እያደረጋችሁ እንዲጀምሩ ጠይቃችኋለሁ። ወደ ፊልማችን እንገባለን። ታሪኩ የሚጀምረው ጆዋን የምትባል አንዲት ወጣት ልጅ በክለቡ ውስጥ ከጂዮ የተወሰኑ ስቲከሮችን ለመግዛት ስትፈልገው እያሳየን ነው። የጂዮ ጓደኛም ጂዮን ይጠራዋል። ስለዚህም እሱም መጥቶ ስቲከሮቹን ይሰጣታል። ጂዮ አጫዋች እንደሆነ ሁሉም ያውቃል። ጆዋንም ባህሪውን ስለምታውቅ ለእሱ ፊት አትሰጠውም። ጆዋን ታሾፍበታለች እና ጂዮ የሚላት ቃልንም ያጣል። ጆዋን ስቲከሮቹን ከተቀበለች በኋላ ትሄዳለች። ጂዮም ሊያወራት ተከትሏት ይወጣል። ጓደኛው የንቅሳት ሱቅ ባለቤት ስለሆነ ጂዮ ጆዋንም በቅናሽ ዋጋ ንቅሳት እንድትነቀስ ምደል ይሰጣታል። ጆዋን ግን ንቅሳት አትወድም። ስለዚህ ቅናሹ ለእሷ ምንም ትርጉም የለውም። ጆዋን ጂዮ እነሱ አብረውት እንዲሆኑ ለማድረግ ሲል ለስንት ሴቶች በነፃ ንቅሳት እንደነቀሰላቸውም ትጠይቀዋለች። ከዚያም አንዲት ሴት ወደ ጂዮ ቀርባ ላይተር ትጠይቀውና እነሱ ሲያወሩ ስለሰማችም እሷም ንቅሳት በቅናሽ ዋጋ እንደምትፈልግ ስትነግረው እናያለን። ጂዮ የ10 ፐርሰንት ቅናሽ ያቀርብላታል እና ሴትየዋ በደስታ ትስማማና ምሽቱንም ከጂዮ ጋር ለማሳለፍ እንኳን ትፈልጋለች። ነገር ግን ጂዮ በጆዋን ላይ ትኩረቱን ያደርጋል። ይህ በእንዲህ እንዳለ ጂዋን አለቃዋ ስለምትፈልጋት መሄድ ነበረባት። ክለቡ አካባቢም ታክሲ የለም። ስለዚህ ጂዮ በሞተር ሳይክሉ ሊያደርሳት ሐሳብ ያቀርባል። ጆዋን ምን ያህል ጥንቃቄ ማድረግ እንዳለበት ትነግረውና ሞተሩ ላይ ትወጣለች። ነገር ግን ጂዮ በከፍተኛ ፍጥነት መንዳት ትጀምራል። ይህም ጆዋንም በፍርሃት እንድትጩ ያደርጋታል። በጣም ከመፍራቱ የተነሳም ታቅፏለች። ወደ ጆዋን የሥራ ቦታም ይደርሳሉ እና እሷም ትወርድና ወደ ውስጥ መሄድ ትጀምራለች። ጂዮ ሊጠብቃት ይፈልጋል። ነገር ግን ጆዋን ምንም ደንታ የላትም። ወደ ቢሮ ትገባና ሪፖርቷንም ታስገባለች። ከጥቂት ቆይታ በኋላ ከቢሮ ስትወጣ የጂዮ ሞተር ሳይክል አሁንም ቆሞ በማየቷ ትገረማለች። ይህም ጂዮን በተለየ መልክ እንድታየው ያደርጋታል። ጂዋን በሞተር ሳይክሉ ላይ ትወጣና ጂዮም ወደ መድረሻ እየወሰዳት እናያለን። እሷም ከአፓርታማው አርቆ እንዲቆም ታደርጋለች፣ ምክንያቱም ጂዮ እንዳይከታተላት ትፈራለች። ጂዮ እንደዚያ አይነት ሰው እንዳልሆነ ሊያሳምናት ይሞክራል፣ ነገር ግን ጂዋን ሀሳቧን አትቀይርም። ታመሰግነውና መልካም ምኞቷን ትገልጽለትና ስትሄድ እናያታለን። በዚያ ምሽት ጂዮ የጆዋንን ስልክ ቁጥር ፈልጎ መልእክት ይልክላታል። የሚገርመው ጆዋን በጂዮ ፊት ብቻ ነበር ግትር የምትሆነው። የጂዮ መልእክት ስታይም ሙቀት ይሰማታል። ከጂዮ እንደሆነ ማወቋም ፈገግ እንድትልም አድርጓታል። ለተወሰነ ጊዜ በቴክስት ከተጀናጀኑ በኋላ ከዚያም ትንሽ አውርተውም ይተኛሉ። በማግስቱ ጠዋት ጆዋን ወደ ስራ ለመሄድ ታክሲ ማግኘት አልቻለችም። ከየት መጣ ሳይባልም ጂዮ ብቅ ይላል። ወደ ስራ ሊወስዳትም ይፈልጋል። ነገር ግን ጆዋን ዕዳ ውስጥ መግባት አትፈልግም። ለተወሰነ ጊዜ ታክሲ ለማስቆም ከለፋች በኋላ ጆዋን ለጂዮ ጥያቄ እጇንም ትሰጣለች። በአጭር ጊዜ ውስጥ ጆዋን ቢሮ ስትደርስም እናያታለን። አለቃዋ ደውላላትም ስላች አኮለቻት ጂዮን በትክክል መሰናበስ ሳትችል ወደ ቢሮ እንድትገባም ያደርጋታል። ከስብሰባው በኋላ የጆዋን የበላይ ያለቃ አንዳንድ ምክሮችን ስትመክራትም ይታያል። ከቢሮ ስትወጣም ጂዮ እየጠበቃት ታገኘዋለች። ጂዮ እንደ ደከማት አስተውሎ አረፍ እንድትልም ወደ አንድ ካፌ ይወስዳታል። ጂዮ ኢሞጂ ስሎላትም ሲያወራት እሷ ፈገግ ብላ በስውርም ትመለከተዋለች። ከዚያም ቀኑን ግድግዳዎች ላይ ስዕል በመሳልም ያሳልፋሉ። በማግስቱ ምሽት ጂዮና ጆዋን እንደገና ይገናኛሉ። ሂሳቡን ማን እንደሚከፍል ካሰቡ በኋላ ጂዮ እሱ መክፈል እንዳለበት ይወስናል። ጂዮ ለጆዋን የሰራውን ፖስተርም ያሳያታል። ጆዋን የሆነ ነገር የጎደለ ይመስላታል። ነገር ግን ጂዮ ድንቅ ስራ ነው በማለትም በስዕል ችሎታውን በጣም ይተማመናል። ጆዋንም ላፕቶፑን ከፍታ ለፕሬዘንቴሽኗ ስትዘጋጅ ጂዮ እስካሁን የሰራችውን ስራ ካየ በኋላ የኪነ ጥበብ አእምሮውን በመጠቀም ሊረዳት ሀሳብ ያቀርባል። በማግስቱ ጆዋን በስራ ላይ ትገኛለች። ፕሬዘንቴሽኗንም ታቀርብና በክፍል ውስጥ ያሉ ሁሉም ሰዎች ሲወዱላት እናያለን። ጆዋንም ከስራ ስትወጣ ጂዮ እንደምን ጊዜው የሚጠበቃት ይታያል። በዚህ ጊዜ ጂዮ ለእሷ የገዛውን አዲስ የሄልሜት እንኳን ያቀርብላታል። አሁን ፍቅረኛሞች የሆኑ ሰዎች አሪፍ ጊዜ ያሳልፋሉ። ሁለቱ በተገናኙ ቁጥርም ደስተኛ ይመስላሉ፣ አንድ ረዥም ጉዞ ሲያደርጉ እናያቸዋለን። ይህ ጉዞም ጆዋን ቤተሰቧን ለማየትም በመፈለጉ የተደረገ ጉዞ ነው። ከአባቷ በስተቀር ሁሉም ሰው ጆዋን ከብዙ ወራት በኋላ ወደ ቤት በመመለሷ ደስተኛ ናቸው። አባቷ ለምን እንደተመለሰች ይጠይቃታል። አባቷ በጂዮ መልክም አልተደሰተም። ከጆዋን ቤተሰብ ጋርም ምግብ ሲበሉ የጆዋን አባት ጂዮ ስንት ጊዜ እስር ቤት እንደገባ ማወቅ ይፈልጋል በሰውነቱ ላይ ያሉትን ንቅሳቶች አይቶ ወንጀለኛ እንደሆነ የሚያሰበው ይመስላል። የጂዋን አባት ስለ ጂዮ ጥሩ ነገር አይናገርም። ጂዮ ከጆዋን ጋር ጓደኛ መሆኑ ርማት የሚያስፈልገው ስህተት እንደሆነ እርግጠኛ ነው። ንግግራቸው ጂዮ የማይረዳው ቋንቋ ነው። ነገር ግን የጂዋን ፊት ገጽታ ሙሉ ለሙሉ እንዳልተቀበለው ለጂዮ ፍንጭ ሰጥቶታል። ጂዮና ጆዋን በሐይቅ ውስጥም ለመዋኘት ይሄዳሉ። ጂዋን ስለ ስራዋ ያላትን ዕልሞችና ምኞቶቿንም ለጂዮ ትነግረዋለች። ጂዮ በበኩሉ ምን ማሳካት እንደሚፈልግና እንዴት ማሳካት እንደሚፈልግ በጥንቃቄ የገለጸው ነገር የለም። እሱ ደስተኛ መሆን ብቻ ነው የሚፈልገው። ወደሚኖሩበት ማኒላ ከተማም ይመለሳሉ እና ጆዋን ሁል ጊዜ ከጂዮ ጋር መሆን እንደምትፈልግ የሚያስታውሳትን የመጀመሪያዋን ንቅሳት መነቀስ ትፈልጋለች። ጂዮ ወደ ንቅሳት ቤቱም ይወስዳታል እና እያመማትን ቢሆን ስትነቀስ እናያታለን። ጂዮ ወዲያውኑ ተመሳሳይ ንቅሳትም ይነቀሳል። ጆዋን ከእሱ ጋር እንደትኖር ሐሳብ ያቀርብላታል እና ሀሳቡንም ያለ ጥርጥር ትቀበለዋለች። የፍቅር ታሪካቸውም እያማረበት ይመጣል። ደስተኛ የሆነችው ጆዋን ለኩባንያዋ ብዙ ስምምነቶችን በማድረግ ስኬታማነቷንም ታሳያለች። እና አለቃዋ ሚስ ቢንግ እንኳን ጆዋን ከኩባንያው አስፈላጊ ሰዎች አንዱ አድርጋ ትመድባታለች። ጂዮ ጆዋንን ሲጠብቅም ከአባቱ የስልክ ጥሪ ይደርሰዋል። አባቱ ከአሁን በኋላ የገንዘብ ድጋፍ እንደማያደርግለትም ይነግረዋል። ምክንያቱም አባትየው ያገባት አዲሱ ሚስቱ ገንዘብ እንዲልክለት አትፈልግም። ይህንን ሲሰማ ጂዮ በጣም ይናደዳል። የአባቱ ድጋፍ ባይኖር ራሱን እንደማይችልም ያውቃል። ህይወቱ በሙሉ እየፈራረሰበትም ያለ ይመስላል። ጆዋን ስራ መፈለግ የሚጀምርበት ጊዜ እንደደረሰ ታስባለች። ነገር ግን ጂዮ ሐሳቡን ይጠላል። የጂዮ ጓደኛ ጄሰንም ለንደን ሄዶ መስራት እንደሚችልም ያስታውሰዋል። ይህም ጂዮን በጣም ያስቆጣውና ከጄሰን ጋር እንዲጠላም ያደርገዋል። ጂዮ ስራውን መቀበል እንደማይችል ይናገራል። ምክንያቱም ወደ ለንደን ከሄደ ከጅዋን መራቅ ይኖርበታል ማለት ነው። እሱ ደግሞ ያንን አይፈልግም። ጅዋን ነገሮችን ለእነሱ ቀላልን የተሻለ ለማድረግ ትፈልጋለች። በለንደን በሚገኘው የኩባንያቸው ቅርንጫፍ ውስጥም ለስራ ክፍት ቦታዎች እንደምታመለክት ቃል ትገባለታለች። ይህም በጭራሽ እንዳይለያዩ ያስችላቸዋል። ለየራሳቸው ስራ ማመልከትም ይጀምራሉ። በጥቂት ቀናት ውስጥም ጂዮ የስራ ቅጥር ማስታወቂያ ይደርሰዋል። መልካሙን ዜና ለጆዋን ለመንገርም በደስታ ይሄዳል። የሚያሳዝነው የጆዋን ወደ ለንደን የማዛወር ማመልከቻ ተቀባይነት አላገኘም። ጆዋን በምትኩ ረዳት አስተዳዳሪ እንድትሆን ማዕረግ እንደሚሰጣትም ቃል ተገብቶላታል። ነገር ግን ጂዮ ለዚህ ግድ የለውም። ከጆዋን ጋር ለመሆን ሲልም ወደ ለንደን የመሄድ እድሉን በቀላሉም ይተወዋል። ጆዋን ስራውን እንዲቀበል ለማሳመን ትሞክራለች። ነገር ግን ጂዮ ጽኑ አቋሙን ይይዝና በንዴት ጥሏትም ይሄዳል። ጄሰን ጆዋንን ሀሳቦች ምክንያት ለጂዮ ያስረደዋል። በለንደን ያለውን ስራም እንዲቀበል ያሳስበዋል። ይህ በእንዲህ እንዳለ ጆዋን የስራ መልቀቂያ ደብዳቤዋን ለሚስ ቢንግ ትሰጣታለች። ሚስ ቢንግም አልተቀበለችውም። በፍቅር ላይ ስለሆነች ብቻ ብሩ የወደፊት ህይወቷን እንዳታበላሽ ትመክራታለች። ነገር ግን ጆዋን ወስና ነበር። ሚስቢንግ የምትለው ምንም ነገር ሀሳቧንም አይቀይረውም። በዚህ ምሽት ጂዮ በለንደን ያለውን ስራ እንደተቀበለ ለጆዋንም ይነግራታል። ጆዋን በስራዋ ምክንያት እዚያ ብትቀርም ምንም አይጨንቀውም እና ይህ በፍቅር ከመቀጠል ማያገዳቸውም። ተቃቅፈው እያለ ጂዮ ጆዋንን እንድታገበው ይጠይቃታል። ያልተለመደው ጥያቄ አሁንም የጆዋንን ልብ ያስደስተዋል እና ሺ ስትለውም እናያታለን። ከዚያ ቀደም ሲል በዚያው ቀን የሥራ መልቀቂያ ደብዳቤዋን ለሚስቢንግ እንደላከችም ትገልጻለች። የፍቅር ጀብዳቸውንም አብረው እንደሚቀጥሉ ማሰብ ያስደስታቸዋል። ከጥቂት ቀናት በኋላ ሁለቱ ወደ ለንደንም ይደርሳሉ። የጂኦ የመጀመሪያ ስራ ቀንም ነው እና የስራ ባልደረቦቹ በሚገባ እንዲላመድ ያገዙታል። ከዚያ በኋላ ጂኦ ስራውን በመስራት ደስታም ያገኛል። ጆዋን ስራ ፍለገዋንም ትጀምራለች። ቢሆንም በሙያዋ ስራ ማግኘት አልቻለችም። በመጨረሻም ጆዋን በአስተናጋጅነት ስራ አግኝታ እናያታለን። በመጀመሪያ ስራ ቀኗ ተገቢ ያልሆነ ጫና ሚደርስባታል። አንድ ደንበኛም ጊዜውን አባክናለች በሚልም በጣም ይጮባታል። ጂኦ ስልኩንም አያነሳም እና ደብሯት እያለም ሀሪ የተባለ የስራ ባልደረቦ ያበረታታታል። ወደ ለንደን መምጣት ለጆዋን መጥፎ ሀሳብ መስሎ መታየት ጀምራል። ስጋቶቿን ለጂዮ ትገልጻለች። ነገር ግን ጂዮ ያጽናናታል። ቪዛዋ ካለቀ በኋላ ቆይታዋን ለማራዘም ፍላጎት እንደሌላት ስትናገርም ከባድ ጭቅጭቅም ይፈጠራል። ጂዮም በጣም ተናዶ በዚህ መንገድ በማሰብ ራስ ወዳድ ነች እስከ ማለትም ይደርሳል። ለሁለቱም በቂ ገንዘብ ማግኘት እንደሚችልም ደጋግሞ ይናገራል። ጆዋን ያንን አትፈልግም እናም ትልቅ ምኞት ያላት ሰውም ስለሆነች በትንሽ ነገር እንደማትረካ ትናገራለች። ጂዮ መጥፎ አስተያየቶችንም ይሰጣል። ይህም ጆዋን በንዴት በጥፊ እንድትመተው ያደርጋታል። እሱም በቁጣ እየተሳደበ ከቤት ሲወጣ እናያለን። ጂዮ ለሥራ ባልደረባው ዴቪድ ስለ ጆዋን ባህሪም ያማርራል። ስለዚህ ዴቪድ ያስተካክለዋል። ጂዮ ራስ ወዳድ እንደሆነም ያስባል። እናም ሕይወቷን ትታ ከእሱ ጋር ለመሆን እንደመጣች በመቁጠርም ጆዋንን ደስተኛ እንድትሆን እንዲደግፋትም ይጠይቀዋል። በዚያ ምሽት ጂኦ ጆዋንን በስራ ቦታው አግኝቶ ራስ ወዳድ ብሎ በመጥራቱ ይቅርታ ይጠይቃታል። የሚፈልገው ጆዋን ደስተኛ እንድትሆን ብቻ ነው። ስለዚህም የምትፈልገውን እንድታደርግ ይፈቅድላታል። ጆዋን ወደ ማኒላ ለመሄድ ተወስናለች። ተራርቀው እንደሚኖሩ ከግምት ውስጥ በማስገባትም ግንኙነታቸውን እንዴት እንደሚያሳኩ ህጎችን ያወጣሉ። ጆዋን ከመሄዷ በፊትም እርስ በእርሳቸው ተቃቅፈው መላቀቅ አልቻሉም እንባቸው ፈሶ ፈሶ ሊያልቅ ሲልም ጆዋን ለመሄድ ጥንካሬ ታገኝና ይለያያሉ። ጆዋን ማኒላ ደርሳ በቀድሞ የስራ ቦታዋ ስራ አግኝታ እየሠራች ነው። ሁሉም ነገር ተቀይሯል። አሁን አዲስ የስራ ባልደረቦች አሏት። የሚያሳዝነው ሚስ ቢንግ ካሁን በኋላ በቀድሞ ቢሮዋ ውስጥ የለችም። ጂዮ እና ጆዋን ሁል ጊዜ እየተደዋወሉ ይገናኛሉ። ፍቅር ከጀመሩ አንደኛ ዓመታቸውንም በቪዲዮ ኮል እንኳን ሲያከብሩ እናያቸዋለን። ወራት አልፈዋል እና ሁለቱም በጣም ተነፋፍቀዋል። እንደ ዕድል ሆኖ ለጆዋን ሚስ ዊንግ በአዲሱ ተቃውሞ ውስጥ ቦታ አላት። ከጆዋን ጋር ከተገናኙ በኋላ ረዳት አስተዳዳሪዋ እንድትሆንም ስራ ስታቀርብላት ያለምንም ማመንታት በምስጋና በተሞላ ልብ ትቀበላለች። ጆዋን መልካሙ ዜና ለጂዮ በስልክ ለመንገር ብትደውልለትም ስልኩ አይሰራም። ከስራ ባልደረቦቿ ጋርም በክለቡ ለማክበር ትሄዳለች። ጂዮም ይደውልላትና በጆዋን ዙሪያ ጓደኞቿን ያስተውላል። አንድ ወንድ ከእሷ አጠገብ ሲያይም ወዲያውኑ ክህደት እንደፈጸመችበትም ይከሳታል። ጭቅጭቁ እየተባባሰም ይሄዳል። ነገር ግን ጆዋን ትኩረት ለመስጠት ፍቃደኛ አይደለችም። ጥሪውንም አቋርጣ ጂዮን በንዴት ትተዋለች። እሱም በንዴት እቃዎችን እየወረወረ ይሰባብራል። ጂዮና ጆዋን በስራቸው ላይ በበለጠ ትኩረት ስላደረጉ ግንኙነታቸው እየሻከረ ቀጥሏል። እንደ ዕድል ሆኖ ጥሩ ሰራተኞች በመሆናቸው በተገቢ ሁኔታም ይሸለማሉ። ጆዋን ለቤተሰቧ መልካም ነገር ታደርጋለች። ይህ ሁል ጊዜ ማድረግ የምትፈልገውም ነገር ነበር። ከወራት በኋላ ጂዮ ወደ ማኒላ ይመጣል እና ጆዋንም ተወስዷለች። ከአውሮፕላን ማረፊያው ያለው ጉዞ ማሰልቺ ነበር። መንገድ ላይም ምንብዛም አይነጋገሩም። የጆዋን ጓደኛ ደውላላት፣ በዚያ ምሽት መጠጥ እንዲጠጡ ትጋብዛታለች። ጆዋን በጨዋነትም እንቢ ስትል ይታያል። ነገር ግን ይቀድሞ ጂዮን ያበሳጨዋል። ጆዋን ውጥረቱን ለማርገብም እየሞከረች እርስ በእርሳቸው እንደዚህ መሆን እንደሌለባቸው እየተናገረች እናያታለን። አንድ ካፌ ውስጥም ጂዮ ስሜቱን ይናዘዛል። አሁን ጆዋን ከሱ እየራቀች እንደሆነ ይሰማዋል። ነገር ግን ጊዜው እንደተለወጠ ይተረዳም ይመስላል። እናም ጆዋን አሁንም ለሱ በልቧ ውስጥ ልዩ ቦታ እንዳለት ይመኛል። ጆዋን አሁንም ጂዮን ተወደዋለች እና ምንም ነገር ፍቅሯን እንደማይወስድም ቃል ትገባለታለች። ስራቸውን እየገነቡና ምኞቶቻቸውን እያሳኩ እርስ በእርሳቸው መዋደዳቸውን እንደሚቀጥሉ በጋራ ይስማማሉ። ከጥቂት ቀናት በኋላ ጂዮ ወደ ለንደን ይመለሳል። ብዙም ሳይቆይ ጂዮ ጆዋን ጋር ይደውልና ከጆዋን በመራቁ እንደደከመውም ይነግራታል። አሁን የስራ ልምድና የተወሰነ የገንዘብ ዋስትና ስላለው ስራውን ትቶ ወደ ፍቅሩ ቤት መምጣትም ይፈልጋል። ጆዋን ይህም በመስማቷ ደስተኛ ነች። በመጨረሻም እሷና ጂዮ እንደገና በብዙ ኪሎ ሜትሮች ርቀት ላይ መሆን አይኖርባቸውም። ጂዮ የመጨረሻ ዝግጅቶቹንም ያደርጋል። ስራውን ይለቅና የስራ መልቀቂያ ክፍያውን ከተቀበለ በኋላ ወደ ማኒላ ከተማም ይመለሳል። አሁን ለእነሱ ህልማቸው እውን ሆኗል። ከዓመታት በፊት እንደ ቀል የጀመረው ፍቅርም አሁን እውነታ ሆኗል። ጂዮ እና ጆዋንም ሁለቱም በሙያቸው አድገዋል። ሳይለያዩም ውሳኔዎችን ማድረግ ወደሚችሉበት ደረጃም ደርሰዋል። ፊልሙም ሁለቱም አንድ ላይ ሆነው እያሳየን እዚህ ጋር ይጠናቀቃል። እስከ መጨረሻው አብራችሁኝ ስለነበራችሁ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ።